ሰላም ሰላም ሰላም። ሙስሊምም ክርስቲያንም እንዴት አመሻችሁ? ምሽት ኦኬ ዶኬ ፋይልና ፎሮፎር ነው። ብቅ ጥልቅ ፈካ ደመቅ ነጠፍ ጠሽ ጠንቧ ብዬ መጥቻለሁ። እግዚአብሔር አምላክ ባላችሁበት ቦታ ምሽታችሁ ፏ ብትን ብትን ያለ ከክፉ ነገር ሁሉ ይሰውራችሁ። በመንገዳችሁ ሁሉ ጥላ ከለላ እግዚአብሔር አምላክ ይሁንላችሁ። ስትተኙ ድንቡሽ ገላ የኔ ማር ወለላ የምትሉት እንቅልፍ ጠዋጠው ባ ያለ እንቅልፍ ያስተኛችሁ አራት እግራችሁ ይሰቅናችሁ ያለ እንቅልፍ ያስተኛችሁ፣ እያልኩኝ እንዴት አመሻችሁ የኔ ውዶች፣ የኔ ማይፎን ቆች፣ እንዴት ናችሁ? ከድንገተኛ አደጋ ከድንገተኛ ሞት ይሰውራችሁ፣ ወጥቶ ከመቅረት እግዚአብሔር ያድናችሁ፣ የማታ ሰፊ እንጀራ ይስጣችሁ፣ ከጓደኛ ጠላት፣ መተተኛ፣ ተንኮለኛ፣ አሽሙረኛ፣ ምቀኛ፣ ሸረኛ ያድናችሁ። አሜን እያላችሁ እናንተ እንደዚህ አይነት ምርቃት እራሱ በሕይወታችሁ አይታችሁ አታውቁም። ደግሞ ምርቃቴ ጠብ አይልም እግዚአብሔር ምስክሬ ነው። መርቂያቸው ሰው ይሆንልኛል ይላሉ። እኔ ምን አቅላችኋለሁ? ጂጂ ይሆንልን ይላሉ። ማርያምን መድሃኒያለም እኮ ንጹሕ ልብን ነው የሚፈልገው ንጹሕ ልብን እንደ ሰው እቺ አሽሙረኛ ነች እቺ መተተኛ ነች ተንኮለኛ ነች እቺ ምላሰኛ ነች አይልም መድሃኒያለም፣ ንጹሕ ልብን ያያል እና ጸሎት ሲያስፈልጋችሁ ጅጂዬ ጸልይልኝ በሉ ጀባ አድርጌ ጸልይላችሁ አሉ እንደ ፓስተርም ይነካከኛል ይሁንልናል ይሁንልናል ይላሉ እኔ አላቅላችሁም የራሳቸው ጉዳይ ለእኔ ግን እኔ ለራሴ ግን ለምንድን ነው ጠንቋይ ለራሱ አያውቅም ይባላሉ ለማንኛውም እንዴት ናችሁልኝ አላችሁልኝ እ አላችሁ ወይ ከዚህ በመቀጠል ውብዬንና ናሂን ይዤ መጥቻለሁ ዳኒንና ጽጌንም ይዤ መጥቻለሁ ከማን ልጀምር ከውብዬ እነ ውብዬ ቤት የገባ አጋንት የተወጋ ጆሮ ግንዱን እግር እግሩን ቅልጥብ ቅልጥሙን ብሎ ሚካኤል ከቤታችሁ ንቅል አድርጎ ያስወጣላቸው ችግሮ በትዳር መሀል ገብቶ የሚያበጣብጥ ግራና ቀኝ የሚያዞሩ ምች መጋኘ ውቃቢ ሳይቀር ቅዱስ ሚካኤል በሴፉ ቁር አርግቶ ከቤታቸው ይንቀልላቸው። ወይ ወይ፣ እነ ውይ ብዬ በትማ ከባድ አይኔ ሌለው ሼጣን ነው የገባው። ሼጣን ሯሯሯሯዩ፣ ቦጦ ቦጦ ነው። እስካሁን እስካሁን ያልተረጋጋ ያልተረጋጋ ሰላም ያጣ ቤት ሆነ እኮ። ለዚህማ ጸሎት ያስፈልገዋል። ፊጦ ቀበርቾ ራሱ አይችለውም። ለማንኛውም ለማንኛውም ውብዬ ኑሮ መሯት። ናሂን አግጥ ምንድን ነው ናሂ ቤቷ እንዳይመጣ በፖሊስ አድርገዋለሽ ማለት ነው? እና ባሏን ልታሳስር ነው ውብዬ ኑሮ መረራት። እኔ አፈር ልብላ፣ እውነትሽን እኮ እውነትሽን ነው። ለማንኛውም ናሄ ቤት ውስጥ እንዳይገባ ተከልክሏል። ልጆቹን እንዳይ አስደርገዋለች ውብዬ እንደተናገረችው ከሆነ በነገራችን ላይ ማለት ነው። እኔ ግራ የገባኝ ነገር ቢኖር እንደው አንድ ነብስ ያለው ሰው ከመሀላችሁ ይጥፋ እንዴ? የናሄን እግርና ጅስር አርግቶ ጸበል የሚወስደው

እና ናሂ ደግሞ በቃ ኔ ከልጆች ውጭ ወደ ውጭ እያለ ነው። ናሂ ግን እናቴ ትሙት ሚስትህ ረሳት እኮ ከልጆች በፊት ሚስትህን እኮ ነው ያገኘ። ናየ እንደዛ የምትንቀጠቀጥላት፣ የምትርገበገብላት ሚስትህን ተውታ አንተ ሰው ተው። ዋይ የማያዛልቅ ጸሎት ለቅስፈት ይላል ያችኛዋ እንኳን ተውት፣ ከብላ ብላዋለች። እንዲ እንደዚህ ልጅህን ምንጥቅ አርግታ ስጥታ። እሷማ እሷ ነበረ እንደሁ ቁጭ ባለችበት አንድ በርሜል ሙሉ ሚጥሚጣ ማጠን ለማንኛውም ውብዬ እንትን ብላለች፣ ናሂ ቤት ውስጥ እንዳይገባ በፖሊስ እከስሃለሁ ምናምን፣ ወደ ክስ ምናምን ልትሄድ ነው እንግዲህ። እኔ ምን እላለሁ እናቴ፣ እኔማ ከመለፍለፍ ውጭ መድሃኔ ዓለምዬ እንደው ምቀኛ ሸረኛውን ያዝላችሁ። እዚህ መድሃኔ ዓለምን እንደው ሰላም አንድነቱን ያብዛላችሁ። ወደ ራሳችሁ የምትመለሱበትን ወደ ትዳራችሁ የምትመለሱበትን መብርሃን ታዘጋጅላችሁ። ይሄ ነው በቃ፣ ይሄ ነው። ወይኔ ወይኔ! ምርጥ ቤተሰብ የነበረው እንዲህ ተበጠበጠ። ይሄማ ችግር አለ፣ ችግርም አለ። ወብዬ ወቤ ግን ምን ሆኖ ነው ነው? ወብዬ እራሱ እኮ ነፍስ ያለው ነበረ ብሩን ከገጨገጨ በኋላ እሱን ጦዘ የጦዘት መንፈስ የተወጋ ይሁን እና የውብዬንና የናሂን ሰላም የምትፈልጉ በጸሎታችሁ አስቧቸው ብዬ እላለሁ። ከዚህ በመቀጠል ደግሞ ጽጌና ዳኒ ብቅ ጥልቅ ብለው ዳኒ ሻፌን ትገሽቶ ወደኋላ። ጠምቧ ብሎ አቅሩባን ትሰቅሮ ወደላ እግሩን ሰቅሎ ጠምቧ ብሎ አኪም ቤት ሄደ ሄደ አኪም ቤት ከዛም በኋላ አንዱ ሁለት አንድ ጽጌ አንድ ውሽማው ነበረች ውሽሚት ወይ ዘርበይ ዘርበይ ዘርበይ ብላ ጽጌን ምንጥቅ ምንጥቅ አንስተው አድርግተው አንስተውት በአምፑላስ አኪም ቤት ወሰዱት

ጽጌ ሐኪም ቤት ከዛን አለቀስሽ። ዳኒ ከአንተ ውጭ ወደ ውጭ እኔው ብላ ጦምባ ብላ አለቀስች። ከዛም በኋላ እዚጋ ጠብቂ ብለው፣ ዳኒ መጣ። ዳኒ ሲያት ድርቄሻል። በቃ ፍዝዝ ድንዝዝ፣ ውሃ ቢረጭ በዱላ ወገቡን ቢሉት ደረቱም ቢሉት ደረቀ ደረ ብያቸዋለሁ። እኔ እንደውም ፍጠጥ ብዬ እያየው ነበር። አዎ፣ ጽጌ ምን ልታደርገው ድርቅ። ከዛ ጽጌ አየችና እቅፍ፣ አንገቱ ስሪዳ ጠምጥም አደርግ ዳኔ ተሻለች አለች። በቃ እሱ ብንነ ሴት፣ ጽጌ አጠገቡ ቁጭ ብላ ደረቱ ላይ ተለጥፋ አገኛት። ከዛ ጽጌ አንቺ ደህና ነሽ ወይ አለ። ግንባሩ አልቀረ ወገቡ አልቀረ አንገቱ አልቀረ ያልሳሙ ቦታ የለም ወይ ፈጣሪ እና አንድ የማ ሲላት፣ በቃ ጽግዬ ሁሉን ረሳችው። ሁሉን ያንዬ በቃ ምድለ፣ በቃ አንድ እቅፌሽን አድግቶ ተያይዘው ጭልጤሽን አሉ በቃ በቃ፣ ያችንም ረሳት። ያስረገዛትን እራሱ ረሳ። ጽግዬ ማለም ዘጠኝ ነው አለችና፣ ሁለተኛ ለማድረም አለች። የዛሬው ዜና በዚህ ላይ አብቅቷል። በቃችሁ እንዴች ኒ ያልከ ለፈለፍኩላ መቻ ያነሳችሁ ጽጌና ዳኒ ታርቀዋለ ማለት ፈልጌ ነው። ለማንኛውም ወዳችኋለሁ፣ አከብራችኋለሁ። መልካም ምሽት። እስካላችሁ ድረስ ዘና ፈታ እያላችሁ ፈንዲሻ ሆናችሁ በለቀቁት በእያንዳንዱ ስሩ እንሰራለን። ባየነው መሰረት ስለ እንደዚህ ይሄን ሰው አውቀዋለሁ ምናምን ምናምን የሚል እኔ ጋር መሸፋፈን ምናምን የለም። ያየሁትን ነገር እውነትና እውነትን ከመናገር ወደኋላ አልልም። እኔ ጂጂ ነኝ፣ ማንም የሚያቀኝ ነው። ይሄን ሰው እንደዚህ ነው፣ አይምሮዬ እያወቀ እኔ መሸወድን አልፈልግም። አይምሮ እያወቀ አይምሮ እያወቀ ሰው ዕቃ ዕቃ እንዲጫወትብኝ እኔ አልፈልግም። ግብፅና ግብፅ ነኝ፣ አፈነዳዋለሁ። እውነት የሚሰራ ከሆነ እውነት ነው እላለሁ፣ ሐሰት የሚሰራ ከሆነ ሐሰቱን ይዤ እስከነ ዱብ ብዬ መጣለሁ። ሰው ለምን ይበድ፣ አናብድም፣ አናብድም። እውነት የሆነውን እውነቱን በሉ፣ ውሸት የሆነውን ውሸት በሉ። ከእንደገና ደግሞ ድራማ ስሰሩ ሰው እንዳይነቃ አድርጉ። በቃ ሰው ሰው እንዲ ሲያያችሁ የሚጠራጠርባችሁን ነገር ኮተቶች አስቀምጦ። አዎ ይሄን ነው የምንለው። ሲቀጥል ደግሞ ወዳችኋለሁ፣ አከብራችኋለሁ። እግዚአብሔር ይጠብቃችሁ፣ ክፉን ያርቅላችሁ፣ በመንገዳችሁ በህይወታችሁ ጣልቃ ይግባ። እኔ ጂጂ ግልጽና ግብፅ ነኝ። ሰው ምን አለኝ አልልም። በአይምሮዬን የምመኝ በሰው ጭንቅላት ሳይሆን በአይምሮዬ የምመራ ጀግና ሴት ነኝ። የሚያቀኝ ያቀኛል። ገባችሁ? ማስመሰል ምናምን እኔ ጋር አይሰራም። ወዳችኋለሁ። እኔ ጋር እንዲህ መሸፋፈን ማስመሰል እግዚአብሔርን እኔ አልችልም። ያየሁትን ነገር ጠንቧ ነው የማደርገው። እግዚአብሔር እኔ እንደዚህ ማለፍ የሚባል ነገር እኔ ጋር የለም። ሁሉም ያቀኛል። ከበፊትም ጀምሮ ከእኔ ጋር የነበሩትም ያውቃሉ። እንዲህ ሽፍንፍን እኔ ጋር የለም። እንደዚህ ይሄ ነገር እንዲህ ነው ልለፍ፣ እኔ ጋር የለም። የወደደኝ ወደደኝ፣ የጠለኝ ዘላለም አለሙ ሲጠላኝ ውሎ አያድርም። ለማንኛውም ወዳችኋል። መልካም ምሽት።